ከሆስፒታል ይወጣል እየተባለ ነው። ወይ ዛሬ ወይ ነገ ይወጣል ተብሏል። ደና ስለሆነ ቤተሰብ እንግዲህ በጣም ደስ የሚል ነገር ነው። አሁን አሁን የሰማሁት ነገር ነው። እንግዲህ ብዙ ነገር ተብሏል ያው ስለ አብርሃም። አብርሃም ግን አንድ ሰው ካጠገቡ አለመኖሩ በጣም ያሳዝናል። በእንደዚህ መልኩ እቺ ልጅ እንዲስ ተጫወተባቸው ባልና ሚስት ላይ በጣም ያዘንኩት። ቤተሰብ እንግዲህ ከሆስፒታሉ የመጣልኝ ነገር ያው ጓደኛችን ወዛልቹ ስትነግረኝ እንግዲህ አብርሃም በአሁኑ ሰዓት ጤነኛ እንደሆነና ጥሩ ሁኔታ ላይ እንዳለ ነው የሚያሳውቀው። በጣም ነው የሚያሳዝነው ያሉት። በዚህ መልኩ አብርሃም እንደዚህ መሆኑ በጣም ያሳዝናል። ለሁላችንም ያሳዘነ ነገር ነው። ሁላችንም ልባችን የሰበረ ነገር ነው ያየነው ትናንትና የተፈጠረው። እንግዲህ ቤተሰብ ጥሩን ያሰማን እግዚአብሔር አሁን አብርሃም ተሽሎት ወደ ቦታው እስከሚመለስ ድረስ ጥሩን ነገር ነው መመኘለት። እንግዲህ አብርሃም በአሁኑ ሰዓት ጥሩ ነው ተብሎ ከሆስፒታል ይወጣል እየተባለ ነው፣ ወይ ዛሬ ወይ ነገ ይወጣል ተብሏል። ደና ስለሆነ አሁን እና መጠንቀቅ እንዳለበት ራሱ መጠበቅ እንዳለበት ከዚህ በኋላ መናደድ ምናምን ነገሮች መኖር የለበትም የተባለው። እንግዲህ እያያችሁ ነው። እቺ ሄርሜላ የምትባል ሴትዮ ያለች አብርሃም ማረፊያ ያለውም አይመስለኝም ሳስበው ሳስበው ያውሩታ ይሄን ነገር በህግ አድርጋ ወይም ካላስተካከለችው ምንም ሊደረግ አይቻልም። አሁንም ከሱ ስራ ልለይም እያለች ያለቀሰች ነው የተባለው። እኔ በጣም የገረመኝ በእንደዚህ አይነት መልኩ አንድ ሴት ልጅ ራሴን ራሷን ዝቅ አድርጋ እንደዚህ መዋረድ በጣም ያሳዝናል። እኔ እውነት በጣም ያዘንኩት በእንደዚህ አይነት መልኩ መውረድ በጣም ያሳዝናል። እኔ በዚህ መልኩ አልጠበቅኩት ነበር ሁሉን ነገር። ብቻ እግዚአብሔር ይመስገን አብርሃም፣ ዋናው ተሽሎት ከሆስፒታሉ እንዲወጣ ስለተባለ በጣም ነው ደስ የሚለኝ። እግዚአብሔር ይመስገን ሁላችሁም በጸሎትን በምንም የሚያገዛችሁ እግዚአብሔር። እንግዲህ ያው አብርሃም የሰው መውደድ አለው፣ የሰው ፍቅር አለው። ምንም አብርሃም እንዲ ታሙ ስናየው ያው ከሩታ ጋር ባለው ነገር እንኳን ታመመ ማን የሚል የለም። እኔ አብርሃምን ክፉ አያሳየኝ። አብርሃም እኔ እኔ እግዚአብሔር የፈለገ ያው ያጠፋል። ከሩታ ጋር ያለው ነገር ቢያሳዝነኝም እኔ ክፉ ነገር እንዲታሙ እንዲወድቅ፣ እንዲታሙ እንዲራሱን እስከምስል ድረስ እንዲሆን እኔ መቼም ለሱ አልመኝምም፣ አልፈልግምም። እና ብዙ ጠላቶች አሉት ግን አብርሃም ይሰማል አይደለም በጣም ነው የሚያሳዝነው። አጠገቡ ሰው የለም፣ በቃ መካሪ የለውም። ጓደኞች ሁሉ የእሱ ህይወት እንዲበላሽ ነው እሱ ደህና ቦታ ላይ ጥሩ ነገር ስለገጠሙ አንደኛ እግዚአብሔር አምላክ ጥሩ እድል ሰቶት ቤት ገዛ፣ መኪና ገዛ፣ ሁሉ ነገር ህይወቱ ሲስተካከል፣ አብርሃም ህይወቱ እንዲመሰቃቀል እያደረጉ ያሉት እነዚህ አጠገባቸው ያሉ አጠገቡ ያሉ ጓደኞቹ ናቸው። እነዚህን ጓደኞች እንዲያስርቁ ነው የምፈልገው እነት እንዲርቁ፣ በቃ ከእሱ አጠገብ እንዲርቁ ነው የምፈልገው። እንደዚህ በእንደዚህ አይነት መልኩ ጓደኛ ሆናችሁ መሃል ላስገብታችሁ እሺ በላት እንደዚህ በላት፣ እንዴት ማትፈልግ ከሆነ ንገራት ምና አይባልም። የማይባል ነገር እኔ ከሩታ ከዚች ከ ከወመኗ ይልቅ የነሱ ነገር ነው ያናድደኝ የነሱ ነገር ነው ልቤን የሰበረው። እና አብርሃም በአሁኑ ሰዓት ጥሩ ነገር ላይ እንዳለ ነው የሰማሁት። እንኳን ደስ ያላችሁ ነው ብሎ ደህና ነው። አሁን አሁን መናገር ጀምሯል። ሁሉን ነገር አውቀዋል። ትናንትና ብዙም አያስታውስም ነው የተባለው። ብዙ የሚያውቀው ጉዳይ የለም ነው የተባለው። እንግዲህ ዛሬ ሁሉን ነገር አስታውሰዋል። ሁሉን ነገር ተመልሷል፣ ራሱ ማለት ነው። በጣም ደስ ይላል። ዶክተሩም አሪፍ ላይ እንዳለ ነው የተነገረው። ትንሽ መናደድ ምናምን መናደድ ምናምን እንደሌለበት ነው የተነገረው እግዚአብሔር። ይመስገን፣ ደስ ይላል። እኔ በጣም ደስ ይብሎኛል። የእሱ መዳን እኔ እንጂ አለ ልጁ ሲል መዳን ያለ የሚጠብቁ ነው ምለው። ከእንደዚህ አይነት ምቀኛ ከእንደዚህ አይነት ሰዎች እሱን ለማናደድ እሱን በቃ የራ ህይወቱን ለማሳጣት ከሚፈልጉ ጓደኞች እግዚአብሔር ያስርቀው ነው ምለው። እውነቴን ነው የምናገረው። አብርሽዬ ተሽሎክ እንድትመጣ እንፈልጋለን። የኔ ጌታ፣ የኔ አባት፣ የኔ ወንድም፣ አይዞ እግዚአብሔር ይማርህ። ጨርሶ ጨርሶ ይማር ነው የሚለው ። ተመስገን ነው ለሁሉም ነገር። ዛሬ ሁሉን ነገር አውቀዋል፣ ምን እንደተፈጠረ ምናምን ምናምን ሁሉን ነገር ነግረውታል። እና እሱ ሁሉ አሁን ወደ ራሱ ስለተመለሰ እግዚአብሔር ይመስገን። ወይ ዛሬ ማታ ሊወጣ ይችላል፣ ወይ ወጥቶም ሊሆን ይችላል፣ እስካሁን አላውቅም። ብቻ ቅድም የተነገረኝ ወይም ነገር ሊወጣ ይችላል፣ ወይ ዛሬ ሊወጣ ይችላል ነው ያሉኝ። ደና ስለሆነ ይወጣል ብለውኛል። እግዚአብሔር ይመስገን ነው የሚለው እና ከዚህ በኋላ እቺ ሄድሚላ የምትባል ሴትዮ እኔ እኔ እንጃ፣ እኔ ሽጉጥ ካገኘ በሽጉጥ ነው የምንገላቸው። እግዚአብሔር በጣም እያበሳጨች ነው ያለችው፣ በጣም እያበሳጨች። እውነት ሩታም አሁን ተረጋግታለች፣ ያው ደንግጣለች ነው የተባለው። ብዙ እንግዲህ እግዚአብሔር ያግዛቸው ነው። ምንም ምንናገር ነገር የለም። በቃ ቤተሰብ ታስቡ ለማለት ነው። ብዙ ልጆች አስባቸዋል። ብዙ ልጆች በጸሎት እየደገፋችሁስ ነበረ እግዚአብሔር ሁላችን ይባርከን። ተመስገን ነው የሚባለው። ሁሉም በየሃይማኖት ይጸለይልን ነበረ ብዙ ልጆች በውስጥ። እግዚአብሔር ይማረው። እግዚአብሔር በቃ ብሎ ልጆች ትስትሩ ነበረ። አዎ ይማረው ነው። ምነው እኔም አሁንም ጸልዩለት። አሁንም ሁላችሁም እዚህ ጋር ሁላችሁም አጥለቅልቁት። አላህ ይማረ እግዚአብሔር ይማረ እያላችሁ በኮሜንት አጥለቅልቁት። አሁንም እግዚአብሔር ይማረ አብርሽዬ።